ዲኑል ኢስላም እስልምና ዲን ዲኑ ወሰጥ ማዕከለኛ የሆነ ዲን ነው። ወደ ላይም መውጣት የለም ወደ ታችም መውረድም የለም። በአይነ ዲን ለይሁድ በአይሁዶች ዲን ማዕከል ወነሳራ በነሳራዎች ዲን ማዕከል ነው ያለው። አይሁዶቹ ወጡ ወጡ ወጡ ወጥቶ እዛው ቀሩ። ነሳሮች ወረዱ ወረዱ ገና እየወረዱ ነው። ሙስሊሞች በእነዚህ በሁለቱ ማዕከል ነው ያሉት። መውጣትም የለም መውረድም የለም። በተነገረን ይዘን እንሄዳለን። ከማቃለ ተዓላ ልክ አላህ ሱብሓነሁ ወተዓላ በሃይማኖት በኩል እስልምናን ወድጄላችኋለሁ ብሏል። አላህ የወደደው ዲን አንድና አንድ ብቻ ነው። ባላህ የካዱ ሰዎች ሙስሊሞችም ብዙ ናቸው ይላሉ። ወይንም ደግሞ እስልምና ብዙ አይነት እንደሆነ አድርጎ ለሰው ልጆች ያስተምራሉ። ከላ ይሄን እስላም አይቀበልም። ሙስሊሞች አንድ ናቸው። ጌታቸው አላህ ነው። ቅብላቸው ወደ ካባ ነው ዙሮ የሚሰግዱት። የሚሰግዱ ለአንድ አላህ ነው። ሐጅም የሚያደርጉለት ለአንድ አላህ ነው። ዱዓም የሚያደርጉት ለአንድ አላህ ነው። እርድም የሚያርዱት ለአንድ አላህ ነው። ሰደቃም የሚሰጡት ለአንድ አላህ ነው። ሌይልም የሚቆሙት ለአንድ አላህ ነው። ህይወታቸውም ለአንድ አላህ ነው። ሞታቸውም ለአንድ አላህ ነው። ግን እዚህ እስልምና ውስጥ ላይ አላዋቂዎች ሊኖሩ ይችላሉ። አዎ አሉ፣ የአላህን ሀቅ ለሌላ አሳልፎ የሚሰጡ እነሱን ወደ እስልምና ጠቅልላችሁ ግቡ ነው እንጂ እስላም ብዙ አይነት ነው ማለት አይደለም። አንተም በመንገድ እኔም በመንገድ የሚባል ነገር የለ እስልምና ላይ መንገድ አንድ መንገድ ብቻና ብቻ ነው። ምናልባት ስሜታችን ይሸውደናል የታወቀ ነው። እኔም የሆነ ቦታ ላዘነብል ይችላለሁ፣ ያም ሊገፋ ይችላል፣ እኔም ልገፋ ይችላለሁ። ግን ሁለት ሰዎች ማዕከል ክፍተት ስላለ እስላም ብዙ ነው ማለት አይደለም። እንዳትሸወዱ፣ እስላም አንድና አንድ ብቻ ነው። በቃ በሃይማኖት በኩል እስልምናን ወደድኩላችሁ ይላል ወቃለ ተአላ በሌላ አል ኢስላሚ ዲነን ከእስልምና ውጭ ሃይማኖት የሚፈልግ ሀታ የሚጠራጠር የተጋጌጠና የተሸለመ የተዘየነ ፍልስፍናን ሲያይ ሀቅ ሊሆን ይችላል ብሎ ለዛ ሃይማኖት እውቅና የሚሰጠ ቃል ካለ ራሱ ከእስልምና ይወጣ። አንዳንድ የሙስሊም ዳዮች ያልደረሱላቸው፣ የሙስሊም ኡስታዞች ያልደረሱላቸው፣ የሙስሊም ዓሊሞች ያልደረሱላቸው ዳር ላይ ያሉ ሙስሊሞች ኸይር የሰራ በሙሉ ጀነት የሚገባ ይመስላቸው፣ ወይንም ደግሞ የጮሃው ሁሉ ሃይማኖት ይመስላቸዋል። ይሄ ኩፍር ነው። ከእስላም ሻንጣን ጠቅልለህ እንድትወጣ ወይም ደግሞ እንድትወጭ የሚያደርግ ነገር ነው። እንዲህ አይነት ግንዛቤ ያላቸው ሰዎች ልንደርስላቸው ይገባል። ትክክለኛው እስላም፣ ትክክለኛውን አቂዳ፣ ትክክለኛውን ሰላት፣ ትክክለኛውን ዘካት፣ ትክክለኛውን ሐጅ፣ ትክክለኛውን ኡምራ፣ ትክክለኛውን ዱዋ ትክክለኛውን ኢባዳ ግልጽ ልናደርግላቸው ይገባል። አማማን ላይ እንጠየቃለን። ይህን ማናደርግ ከሆነ ከእስልምና ሃይማኖት ሌላን ሃይማኖት የሚፈልግ ፈለን ዩቅበለ ሚንሁ ከአይነም መንካን የፈለገውንም ቢሰራ አላህ ይቀበለው በእግሩ ይቅርና በጭንቅላቱ ተደፍቶ ስራ ቢሰራ ተቀባይነት የለ። ካፊር ኸይር ስራ ቢሰራ ምንዳው ዱኒያ ላይ ይከፈለዋል፣ ብሏሉ ነቢ ዓለይሂ ሰላቱ ወሰላም። አላህ የሰው ልጆችን ምንዳ ስለማይበላ አዱኒያ ሲጅኑል ሙእሚን ወጀነቱል ካፊር አሉ ነቢ ዓለይሂ ሰላቱ ወሰላም። ዱኒያ የሙእሚኖች እስር ቤት ነች። እስር ቤት ማለት ይጨነቃሉ፣ ይረበሻሉ ነው አደለም? ፈለኑሕየነሁ ሀያተን ጠይባ ወለነጅዝ የነሁም አጅረሁም ቢአሰኒ ማካኑ ያእመሉን ብሏል። አላህ ጥሩ የሆነች ሕይወት እናኖረዋለን ብሏል። ነገር ግን እጁን ወደ ሌብነት እንደፈለገ አይሰነዝራትም። ምላሱን እንደፈለገ አይሰነዝርም፣ ገደብ አለበት። ብልቱን ሀራም ላይ ወስዶ አይጥልም፣ ወስዳ አጥልም። ዙሙት ላይ አይጨማለቁም፣ ገደብ አለባቸው። አይንን እንደፈለጉ አይሰነዝሩም፣ ገደብ አለባቸው። እግራቸውን እንደፈለጉ አይሰነዝሩም፣ ገደብ አለባቸው። ለእነሱ የተገደበ ገደብ ነው። ለሙስሊሞች አመል ካፊር ጀነታቸው ነች። ይጠጣል፣ በየመንገዱ ይወጥቃል፣ ያነሳል፣ ያነሱታል፣ ቱቦ ውስጥ ይገኛል፣ ይፈነከታል፣ ይፈነክታል፣ ዝሙት ይዘራል፣ የሰው ደም ያፈሳል፣ ሰውን ይሰድባል፣ የፈለገውን ያደርጋል። ገደብ የለበት፣ የሚፈራውና የሚጠነቀቀው የለም። ሙእሚኖች ገደብ አለባቸው። ለካፊር ጀነቱ ነች ዱኒያ

ግልጽ የሆነው ክሳራ አኺራ ላይ መክሰር ነው። የዱንያ ክሳራ በትርፍ ይተካል፣ የዱንያ ትርፍ በክሳራ ይተካል። የዱንያ ችግር በደስታ ይተካል፣ የዱንያ ደስታ በችግር ይተካል። የዱንያ ህይወት በሞት ይቀየራል። የዱንያ ሁሉ ነገር አይቀየራል። የዛችን ቀን አይቀየርም፣ በቃ በዛው ነው የሚጸናው። የዛ ቀን የከሰረ ሰው ከስሯል፣ በቃ ትርፍ ሌለበት ክሳራ ነው የከሰረው። ከእስልምና ውጭ ሃይማኖትን ይዞ የሄዱ ሰዎች የቂያማ ቀን ይከስራል። ይህም ሱረቱ አለ ኢምራን 85ኛው ቁጥር ላይ ነው ያለው። ወቃለ ተዓላ

የማይጽፍ የማያነብ የሆነውን ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላምን የሚከተሉት ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ሙሽሪኮችን ግራ አጋባቸው። ራሱ ጽፎት ነው እንዳይሉ፣ መጽሐፍ አይችሉም። ነቢዩ ዐለይሂ ሰላቱ ወሰላም ቁርአኑ እንደ አቀነባበሮት ነው እንዳይሉ፣ አይችሉም። አላህ ወህይ ያወርድላቸዋል፣ በወህይ ይናገራሉ። ትልቅ ሙዕጂዛ ትልቅ ተአምር ነው ለነቢዩ ዐለይሂ ሰላቱ ወሰላም። ለእኛ ውርደት ነው፣ መጽሐፍ ማንችል ከሆነ ማንበብ ማንችል ከሆነ ተርጉመን ሰዎችን ወደ እስልምና መጣራት ማንችል ከሆነ ለእኛ ውርደት ነው። ለነቢዩ ግን ተአምር ነው፣ የበላይነት ነው።

አስጠል የሆነ ነገር ሙሉ በሙሉ አውግዘዋል። ሀታ ያነጋገር ስልት ያበላል፣ ያካሄድ፣ ከባለቤት ጋር ከባለቤቷ ጋር ከአካባቢ ጋር ከጎረቤት ጋር ከአገር ጋር ከመሪዎች ጋር እንዴት መኖር እንዳለበት መጥፎውን ነገር ገለላ አድርጎ ጥሩን ነገር አስቀምጧዋሉ። ነቢ ስላ የተከተላቸው ይከተላቸዋል፣ ያልተከተላቸው ይጠፋል። ኸባይስ መጥፎ የሆኑ ነገሮች፣ ምግብ ያለ መጠኑ መብላት ተከልክለናል። የሚያሰክሩ ነገሮች ተከልክለናል። ጋጦት የሚያደርጉ ነገሮችን መጠቀም ተከልክለናል። ከባይስ ከሆኑ ነገሮች ጫትም ይገባል። መጥፎ የሆነ ነገር ለምንም የማይጠቅምህ ነገር አቅልን የሚቀይር አእምሮን የሚቀይር ጊዜን የሚያባክን ገንዘብን የሚጨርስ ነገር ከባይስ ነው። ይሄ እስላም የማይደግፈው ነው። መቶ ብር ሁለት መቶ ብር ገዝተ ጫት ከምትበላ ስንት የቲሞች አሉ። የአስር ብር ዳቦ የቸገራቸው፣ የአስር ብር ሳሙና የቸገራቸው፣ የአስር ብር እስክሪብቶ የቸገራቸው፣ የአስር ብር ደብተር የቸገራቸው ለአስር ብር ብሎ ጤንጤ መጥቶ የሚወስዳቸው ስንትና ስንት የተቸገሩ ሰዎች አሉ። ለዛ ውጤት ታደርግም። ጥርስህን ያጦቅርብሃል። ጥርስህን ይሰብርብሃል። አቅልህን ይቀይራል። ጊዜን ያባክንባል። ስሜትን ይገድልባል። ስንት ግፎች ይሰራል። ጫት ጫት የሙስሊሞች አለ ጫትንም ወደ እስላም ሊያስጠጉት ይፈልጋሉ። ከላ ቅድም እንዳልነው አላዋቂዎች ያደርጉታል። ግን አላዋቂዎች ያደረጉት ማለት እስላም ነው ማለት አይደለም። ጫት ከእስላም ጋር ምንም ንክኪነት የለው በል እስላም ከሚጠላውና ከሚያወግዘው ነገር አንደኛው ነው። ወየደው አንሁም ኢስረሁም ችግራቸውን የሚያቃለልላቸው የሆነ ወልአግላል ለቲ ካነት

ቁርአናችን ላይ ተገልጿሉ። አዎ ተገልጿሉ። ተነግሮላቸዋል። አዎ ተነግሮላቸዋል። የተነገረላቸውን በትክክል እንናገራለን፣ ያልተነገረላቸውን አንናገሩ። እነዚህ ጴንጤዎች እስላም ላይ የሚሰሩት ግፍና በደል በዚህ ጊዜ ተቆጥሮ አያልቅ። እስላም ያልሆኑ ሰዎች ሙስሊሞች ነበርን ከፈርን፣ ቁርአን ላይ ኢሳ ጌታ መሆኑን ይናገራል እያሉ መድረክ ላይ እያቀረቡ ይዋሻሉ። ለዕነቱላሂ አለል ካዚቢን፣ በውሸተኞች ላይ የአላህ እርግማን ይውረድባቸው። ጀለቢያ ይገዛሉ ጥምጣም ይገዛሉ፣ ኮፍያ ይገዛሉ። አንዳንዶችን ቶስቢያ ሲይዟቸዋል፣ ንቃብ ያስለብሳሉ። ኮርስ ይሰጧቸውና መድረክ ላይ እያመጡ እኔ ሙስሊም ነበርኩ ከፍሬ ነው እንዲሉ ያደርጓቸዋል። አላህ ግን ያዋረዳቸዋል። እዛው መድረክ ላይ ኢማም ነኝ ብሎ ትናንት እንደነገርኳቸው አብዱልቃድር የሚባለው ሰውዬ ምን ትሰራ ነበር ሲል፣ አምስት ጊዜ ሰላት አሰግድ ነበር። ምን ሰላት ሲባል ሱጴ ሰላት አሰግድ ነበር ይላል። አላሀፈዘውም ሱቢ ሰላት የሚለውን በደንብ ስላላዘው ሱጴ ሰላት አሰግድ ነበር ይላል የኢሻ ሰላት አሰግድ ነበር ስንት ሰዓት ነው ሲለው ሌሊት አሰብሳት አሰግድ ነበር ይላል ስንትና ስንት የሚቀጥፉ ሰዎችን እየቀጠፉ ከእስላም ሰዎችን እየነጠቁን ነው። ይህ በውሸት ይህ ሃይማኖት ነው የውሸት ሃይማኖት፣ የሚጮሁበት ሃይማኖት፣ ሴት እምብርቷን እያሳየች የምትሰለፍበት ሃይማኖት፣ ወንድና ሴት የሚቀላቀልበት ሃይማኖት፣ በደባና በውሸት የተመሰረተ ሃይማኖት፣ ዘርማንዘራቸው ሙስሊም ሆኖ የማያውቁ ሰዎችን አቅርበው ሙስሊም ነኝ እያሉ ንቃብ እያስለበሱ እያዘለሉ ድራማ የሚሰሩበት ሃይማኖት ሃይማኖት ነው። ነዑዙ ቢላህ።

ከፊት ለፊት የነበረውን ሚባይ ነኝ ሙበሽረን ቢረሱሊን በመልእክተኛ አበሳሪ ነኝ። ያአቲ ሚንባድ ከእኔ በኋላ በሚመጣ በሆነው እስሙ አሕመድ ስማቸው፣ የነቢዩ ዐለይሂ ሰላም ስማቸው አንደኛው አሕመድ ነው። አሕመድ የሚባል መልክተኛ ይመጣል ብሎ ነብዩላ ኢሳ ተናግረዋል። ይሄ እጃቸው ላይገኛል ዘለሉት ይባላሉ፣ ወይንም ደግሞ አሕመድ ነው እንጂ ሙሐመድ አልተባለም ይላሉ። እስኪ በአሕመድ ይመኑና ወደ ሙሐመድ ትመጣላቸው። ብዙ የሚቀጥፉት ቅጥፈት ግልጽ በሆነ መረጃ ሲመጣቸው ቃሉ ሃዛ ሲሕሩን ሙቢን ግልጽ የሆነ ድግምት ነው አሉ። ይሄም ሱረቱን ሰፍ በስድስተኛው ቁጥር ላይ ይገኛል። ኢብኑ አባስ በዘገቡት አነ ዲማድ ዲማድ በጃሂልያም በነበረበት ሰዓት የአእምሮ ችግር ያለባቸውን ሰዎች ያክማል። ቀድበል መካ ወደ መካ ብቅ አለ። ወካነ ሚን አዝዲ ሸኑዋ አዝዲ ሸኑዋ ከሚባል ጎሳ ነው። ወካነ ነበር ዲማድ የርቂ መድኃኒት ያደርገ ነበር ሚን ሀዚሪ ከዚህ በሽታ የተለያየ በሽታ የተጠናወታቸውን ሰዎች ያክም ነበር። ፈሰሚያ ሰማ ሱፋው ሚን አህሊ መካ ከመካ ቅላቅሎች ወሬ ሰማ። የቁሉን ይሉ ነበረ እነ ሙሐመ ሙሐመድ መጅኑኑን ይሉ ነበር፣ እብድ ነው እያሉ ያወሩ ነበር። አሁንም አለኩ በትክክለኛው ዳዋ የሚያደርግን ሰው የሚቃረኑት ሰዎች እሱ እኮ እብድ ነው፣ እሱ እኮ ከዚህ በፊት ካፊር ነበረ፣ እሱ እኮ እንደዚህ ነው፣ እሱ እንደዚህ ነው ይላል። ይሄ የድሮ ምሽሪኮች ባህሪ ነው፣ ከዚያ ከድሮ ምሽሪኮች የሚያወርሱት ውርስ ነው። ከሐቅ ሰዎችን ሰድ ለማድረግ የአሁኖችም ይጠቀሙታል የድሮዎችም ይጠቀሙት ነበር። ወደ ነቢዩ አለይሂ ሰላቱ ወሰላም ሰዎች እንዳይመጡና ዳዕዋቸውን እንዳይሰሙ እስልምናን እንዳይቀበሉ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም እብድ እንደነበሩ አድርጎ ያወሩ ነበረ። የመካ ሙሽሪኮች ፈቃል ዲማድ አላቸው ዲማድ መጀመሪያ ሙንሲፍ የነበረ ሀቅን ፈላጊ የነበረ አምባገነን ያልነበረ ተንኮለኛ ያልነበረ ሰው ነው። ተቀብሎ አዎ እብድ ነው ገብቶባቸዋል። ምን አይነት እብድ፣ እንደዚህ ለምን እንደዚህ አታደርጉትም አላለም። አልጨፈረላቸው። እብድ ነው ሲሉት ፈቃል አላቸው። ለው አኒ ረአይቱ ሀዘ ረጁል አላቸው። ይህን ሰውዬ እኮ ብመለከተው አላቸው። ላአላላሀ የሽፊ አላ የደያ በእኔ አላ ፊያ ያደርገው ይችላል አላቸው። ባገኘው አክመው ነበረ አላቸው። ቃል ይላል ራዊው። ፈለቅየው ነቢዩን አለ ሰላቱ ወሰላም አገኛቸው። ፈቃል መጣና

ወመን ዩድልል አላ ያጠመመው ፈላሃዲየ ለሁ የሚመራው የለም። አሽዱ አ ላ ለ ላህ እመሰክራለሁ ከአላህ በስተቀርበ ሀቅ ሊበለክ የሚገባው ጌታ የለም። ዋህደው ብቻው ነው፣ ላሸሪከ ለሁ ለሱ አጋሪ የለውም። ዋነ ሙሐመድ ነቢው ሙሐመድ አብዱሁ ባርያው ወረሱሉ መሊክተኛው ነው ብሎ አማባድ ሲሉ ተገረም። እንዲህ አይነት አለ እንዲህ አለና

የደጋሚዎችንም ንግግር ሰምቻለሁ ወቀውለ ሹዋራ ሰምቻለሁ ፈማ ሰሚዕቱ ሚትላ ከሊማቲካ ሃኡላ እነዚህን የአንተን ንግግር የመሰለ ሰምቼ አላቅም አለ እንዴት ይሰማል ከነቢዩ ውጭ ወይንም ደግሞ ነቢዩ ይዞት ከመጡ ዲን ውጭ የሚሰማንበት ቦታ የለም አልሰማውም አላቸው ወለቀድ በለግና ናኡሰል ባህር አለ የባህሩን ግማሽ ደረስን አለ ቃል አለ ራዊ ፈቃለ ሀቲ የደግ ለነቢዩ ለ ሰላቱ ወሰላም እጅህን ስጠኝ አላቸው ኡባይዩ ካለ ል ኢስላም

ማድረጊያን ወስጃለሁ፣ አለው በቃል የጦሩ አዛዥ አለ ሩዱዋ መልስ የውድ እቋን ብትሆን መልሳት። ፈይና ሃኡላይ ቀውሙ ዲማድ፣ አለ እነዚህ የወሰድከባቸው ሰዎች የዲማድ ህዝቦች ናቸው። ዲማድ ደግሞ ለነቢዩ ለ ሰላቱ ወሰላም ቃል ገብቷል። መልስ አለው። ናውሰል ባህር የሚለው ወሰጠል ባህር ነው፣ የባህር ማእከለኛው ደረስን አለ። ወሊሃዛ ሐዘረ ነቢ ላ ሰለም፣ ለዚህም ነው የአላህ መልእክተኛ ያስጠነቀቁት አኒልቁሉው ፊሂ በነቢዩ አለይሂ ሰላቱ ወሰላም ድንበር ማለፍ እንደሌለብን አስጠንቅቀዋል። ሚስለ ጉሉዊን ነሳራ ነሳሮዎች ድንበር እንዳለፉት ፊ ዒሳ ብነ መርየም በዒሳ ብነ መርየም ድንበር እንዳለፉት በነቢዩ ላይ እንዳይታለፍም አስጠንቅቀዋል። ቃል ነቢዩ አለይሂ ሰላቱ ወሰላም አሉ ላቱ ጥሩኒ እንዳጠሩኝ አሉ ነቢዩ አለይሂ ሰላቱ ወሰላም። ኑሩን ከኑሩ ኸለቀው ጀሊሉ የሚባለው የለም፣ ኩፍር ነው። ተመለሱ የሙስሊም አባቶች የሙስሊም እናቶች ሀዲትን የማያውቁ ቁርአንን ያልተረዱ የሰቦችን ጎዳና ያልተረዱ ሰዎች ያመጡት ነው። ነብዩ ከኑር አይደለም የተፈጠሩት። ክታቦች ላይ ቁጭ ያለው ሌላ ነው፣ እነሱ የሚያወሩት ሌላ ነው። ነብዩ እንደኛው ከእናት ከአባት ነው የተፈጠሩት፣ ከኑር አይደለም። መላይኮች ከኑር ተፈጥሮ አሉ፣ እኛ ከሰው ልጅ ነው የተፈጠር ነው። በል እንደውም ከኑር ተፈጥሯል የሚለው ብቻውን ካን አንሷቸው ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። ኑር ናቸው ካላህ ኑር

የሚለው ነቢዩ እስከ መጨረሻ አስተማራቸው። ኢም እስኪ በል፣ ማንም አይከለክልም። መስጊድ ላይ፣ ከመስጊድ ውጭ መንገድ ላይ፣ መኪና ትራንስፖርትህ ላይ፣ ሱቅ ስትገባ ስትወጣ በል፣ እኛ አንከለክልም። የነቢዩ ነሻጣ ካለ ግን ጫት እየበላ እየዘለልክ፣ ጫት እየረጨህ፣ በዚህ በኩል ዓይንን አፍጥጠህ

የአላህ ባሪ ያኔ ፈቁሉ ዐብዱላሂ የአላህ ባርያ ነው በሉ፣ ወረሱሉ መልእክተኛው ነው በሉ አሉ። ነቢ ዓለይሂ ሰላም ከዚህ ውጭ ደረጃ እንዳትሰጡኝ። ነቢዩን ከደረጃቸው በላይ ከፍ ማድረግ ዙልም ነው፣ ደረጃቸውንም ዝቅ ማድረግ በደል ነው። ባሉት እንላለን፣ ባዘዙት እንታዘዛለን፣ በከለከሉት እንከለከላለን። ብቻ ከሴት ጋር እየተቀላቀሉ በነቢዩ መውሃባ አበድኩኝ ከነፍኩ ከንፈት እቀራለን፣ እንዳሞራ ጫት እየበላ አበድኩኝ አብዶ እቀራለን አማኔ ሊጠብቀሃል አይባልም። ይሄ ወደ አላህ ተመለስ። ነቢዩ ጥርሳቸውን ይፍቁ ነበረ፣ ለይል ሰግዱ ነበረ፣ ቀን ይጾሙ ነበረ፣ ዝምድናን ይቀጥሉ ነበረ፣ የተራበን ያበሉ ነበረ፣ የተጣላን ያስታርቁ ነበረ። የወላጅ ሐቅ እንዲጠበቅ ያዙ ነበረ፣ ዝምድና እንዲቀጥል ያዙ ነበረ፣ መንገድ እንዲሰራ ያዙ ነበረ፣ ውሃ እንዲቆፍር ያዙ ነበረ፣ ሌብነት እንዳይኖር

ጀሃነብ ገብቶ የሚነድ ቢሆን እንጂ ሌላ እጣ ፈንታ የለውም አሉ ነቢ ላ ላ አይሁዳም መሰራም ነቢዩ ከመጡ በኋላ የነቢዩን መልእክት ተቀብሎ አብኖ እስካልሄደ ድረስ ጀሃነብ ይበለዋል። ይህንንም ሙስሊም የዘገበው ነው። የሚቀጥለው ምናየው የሚሆነው አያት ኢሳ ነው። ከኢሳ ታምራቶች አላህ ስብሃነሁ ወተዓላ ለነቢያቶች ለሁሉም ታምር ሰጥቷቸው፣ ነቢዩላ ኢብራሂም እኮ የተከማች እሳት የተከማች በተአምር ወይም ደግሞ በአያት የሚመለክ

ከሞኝነት ሞኝነት እሳት ውስጥ ገብቶ ያለምንም በሰላም መውጣት ይሄም ተአምር ነው። ነቢዩ አለይሂ ሰላቱ ወሰለም በአንድ ሌሊት መስጂድ አልአቅሳና ሰማዮችን አስከፍቶ ደርሶ መጥተዋል። ስንት ነገር ተአምር ነበራቸው። ለነቢዩ ለነብዩ ሰላ ሌሎች ነብያቶችም ተአምር ነበራቸው። ግን አላህ ሱብሓነሁ ወተዓላ ሰው ልጆች እስልምናን እንዲቀበሉ ሃይማኖታቸው ላይ እንዲጸኑ ለነብያቶች ተአምር እየሰጠ እንዳስፈላጊነቱ ይልካቸዋል። እንዳስፈላጊነቱ በዛ ነገር ተመስጠ አላህ አንተ እነሱን ተነሱን ብታመልክ ውርደት ነው የሚገጥመው።